ነይ ም ሊባኖስ ከሊባኖስ ነይ በሚል መነሻ ቃል እንማማራለን። ከሊባኖስ በኖስኪ ድምጻቸው አይሰማም። ከሊባኖስ ነይ ይህንን ቃል የተናገረው የታላቁ ነቢይ የቅዱስ ዳዊት ልጅ ጥበበኛ የሆነው ታላቁ አባታችን ጠቢቡ ሶሎሞን ነው። ቃሉን የምናገኘው በመኃልየ መኃልይ ምዕራፍ አራት ቁጥር ስምንት ላይ የሚገኝ ቃል ነው። እንደሚታወቀው ጠቢቡ ሶሎሞን ከደረሳቸው አምስት ቅዱሳት መጻሕፍቶች መካከል አንዱና ዋነኛው ታላቅ ምስጢር ያለው መኃልየ መኃልይ ይባላል። መኃልየ መኃልይ ማለት ከምስጋናዎች ሁሉ የሚበልጥ የላቀ ረቂቅ ምስጋና፣ ታላቅ ምስጋና ማለት ነው። ታላቅ ምስጋና ያው ምስጋና፣ እግዚአብሔር ስም ያለበት ሁሉ ወደ እግዚአብሔር የሚያደርስ ማንኛውም ጸሎት ታላቅ ነው። ነገር ግን ታላቅ ብሎ ይሄንን የገለጸበት በልዩ መልኩ እንደ ሌሎቹ ጸሎቶቻችን ግልጽ የሆነ በቀላል አገላለጽ የማይረዳ አንብበን ብቻ የማንረዳው ስለሆነ ነው። በሁለት ፍቅረኛሞች እየመሰለ የመሰለ በሴትና በወንድ አድርጎ የክርስቶስንና የእመቤታችንን የክርስቶስንና የታላቋ የቤተ ክርስቲያናችንን አንድነት ፍቅር እያዛመደ በፍቅረኛሞች ምሳሌ የመሰለ ስለሚያስረዳ ለማይረዳ ሰው በአይነ ሥጋ ብቻ ለሚመለከት ለሚያነብ ሰው ረቂቅ ምስጢር ስለሆነ በአይነ መንፈስ መመልከት ስለሚገባ ታላቅ ምስጋና ከምስጋናዎቹ የሚበልጥ ምስጋና ተብሎ ይጠራል እና በዚህ ክፍል ነው ጠቢቡ ሶሎሞን የተናገረው። እንግዲህ ከሊባኖስ ብሎ ምን አለ? ነይ አለ። ሁለት ነገሮችን ነው የተናገረው። መጀመሪያ የምትመጣው አካል ከሊባኖስ እንደሆነ መምጫዋን፣ መገኛዋን፣ የምትመጣበት የምትነሳበት ቦታ የት እንደሆነ ይናገራል። ሁለተኛ ደግሞ ከዛ ቦታ ያለችው ሴት መምጣት እንዳለባት፣ እንደናፈቃት፣ እንደምታስፈልገው መምጣት እንደሚገባት ደጅ እየጸናት እንደሆነ ደግሞ ነይ ብሎ ይናገራል። ይሄ ቃል በአጭር ቃል ስለ እመቤታችን ስለ ቅድስት ድንግል ማርያም የተነገረ ቃል። ምክንያቱም ከሊባኖስ የመጣች ወደ ሶሎሞን ቤት የቀረበች ሶሎሞንን የጠየቀች ከሊባኖስ የተገኘች ሴት የለችም ከእመቤታችን ከቅድስት ድንግል ማርያም ውጭ ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያምን ከሊባኖስ ተገልጻ በጨለማ በጥቅጥቅ ጨለማ በመከራ የኖር የነበረው ህዝብ ነፃነቱን እንዲያገኝ ብርሃን እንዲወጣለት ክርስቶስ እንዲወለድ እርሱን መውለድ የምትችለው እመቤት ቅድስት ድንግል ማርያም ደግሞ የምትገኘው ሊባኖስ እንደሆነና መምጣት እንዳለባት እባክሽ ነይ እያለ የመቤታችንን መምጣት የመቤታችንን መወለድ መቤታችን ተወልዳ ዓለም እንድትድን የነበረውን ምኞቱን የነበረውን ጸሎቱን የነበረውን ፍላጎቱን ጠቢቡ ሶሎሞን ሲናገር ሲያስተምር እናገኘዋለን። እመቤታችንን መወለድ ይናፍቅ የነበረ ሶሎሞን ብቻ አይደለም። ዓለም በሙሉ በዛ በጠጠቆ በመከራው ዘመን ዲያብሎ ሰልጥኖበት እግዚአብሔር የማይመለክበት አንድ ጊዜ የካኑት፣ አንድ ጊዜ ያመሰግኑት በነበረበት ዘመን የነበረው የእስራኤል ዘር በሙሉ እግዚአብሔርን የሚያምን በሙሉ በአዳም ምክንያት የመጣበትን መከራ ያለበትን ሰቆቃ ያን አስጨናቂ ዘመን ሊያስወግድላቸው የሚችል ኃይልን ይፈልጉ ነበር። ስለዚህ ይህንን መከራ ለማስወገድ ለማስለቀቅ የሚያስችለው ኃይል ደግሞ መገለጽ የሚችሉ በሴት በኩል ነው በእመቤታችን በኩል። ስለዚህ ክርስቶስን መጀመሪያ ተወለድልን ከማለታቸው በፊት ክርስቶስን የምትወደው እርሱን ወልዳ መግለጽ የምትችለው እመቤት መጀመሪያ መገኘት አለባት። ስለዚህ የአባቶቻችን የመጀመሪያው ጸሎታቸው እመቤታችንን ማግኘት ነበረ እንጂ አልፎ ክርስቶስን ማግኘት አልነበረም። ምክንያቱም አምላካችን እግዚአብሔር አዳም በመበደሉ ምክንያት ንስሐ ከገባ በኋላ እግዚአብሔር ለአዳም የሰጠው ቃል ኪዳን ለእነርሱ የጸሎታቸው መንገድ ምን ብለው መጸለይ እንዳለባቸው ማሳያ ነበር። እግዚአብሔር ምንድን ያላቸው አዳምና ሔዋንም አምስት ቀን ተኩል በሐሙስ ዕለት ወመንፈቅ እትወለድ እምወለተ ወለትከ ወእወርድ ውስተ መቃብርከ ብሎ በመጽሐፈ ቀሌምንጦስ ምዕራፍ ሶስት ቁጥር አስራ ዘጠኝ ላይ እንደምናገኘው አዳምን አድንሃለሁ ብሎ ሲነግረው የማድንህ ከልጅ ልጅ ተወልጄ ነው ብሎ ነበር የሰጠው ይመስላል የሰጠው ተስፋ። ስለዚህ ለመወለድ ምን ያስፈልጋል ማለት ነው፣ የምትወልደው ታስፈልጋለች። አዳም ተወለደልኝ ለማለት እርሱ የምትወልደው እመቤት መጀመሪያ ማግኘት ነበረበት። ስለዚህ እመቤት ሆይ መጀመሪያ አንቺ ተገለጭ፣ አንቺ ተወለጅ፣ አንቺ ልይሽ፣ ከአንቺ በኋላ እርሱ ይወለድልኛል የሚል ስለነበረ እምነታቸው ሰሎሞንም ከእነርሱ እንዳንዱ ነበር። ናይ ብሎ የጸለዩ እንጂ እሱ ብቻ አልነበርም። ከዛ በተጨማሪ አዳም አባታችንም ለባለቤቱ ለሔዋን ስም ያወጣው ከገነት ከወጡ በኋላ ነበር ሔዋን ብሎ ሔዋን ማለት የሕያዋን እናት እንዲሞቱ የማታደርጊ ሔዋን የምታደርጊ ማለት ነው እንደምታውቁት ሔዋን ራሷ ሞታለች እንኳንስ ሌሎቹን ህያዋን ለማድረግ ይቅርና ራሷ ሙታ ሌሎችን ገላለች። አይደል አምስት ሺ አምስት መቶ ዘመን ይፈጠር ይወለድ የነበሩ በአለማችን የነበሩ ህዝብ በሙሉ በእርሷ ምክንያት ይሞት ነበር። ስለዚህ ሔዋን የህይወት ምንጭ አልነበረችም የሞት ምንጭ እንጂ። ግን አዳም ሔዋን የህይዋን እናት ብሎ ለህይዋን ስም ሲያወጣ ለህያዋን አልነበር፣ ለሁለተኛዋ ሔዋን ሔዋንማ ሙታ ሌሎቹን ማገዳላለች ከእርሷ የተወለዱት ልጆቿም እርስ በርሳቸው ሞትም ሞትን ጀምረውታል። አዳኛ ሔዋን ያች አልነበረች። ያቺ ሞትን ብታመጣ፣ ማዳን የምትችለው የመዳን ምክንያት የምትሆነው ግን ማንኛዋ ነበረች? ሁለተኛዋ ሔዋን፣ ከልጅ ልጃቸው የምትወልደው እመቤታችን ቅድስት ድንግል ማርያም ነበረች። ስለዚህ በዛ በጭንቁ ዘመን የነበረ አጠቃላይ የአዳም ዘር በሙሉ እመቤታችንን ያልፈለገ የለ። መዳን የሚፈልግ መንግስተ ሰማያት መግባት የሚፈልግ ወደ ገነት ወደ ክብሩ መመለስ የሚፈልግ ማንኛውም የአዳም ዘር በሙሉ መጀመሪያ እመቤታችንን እንድትገለጽ ይለምን ነበር። የሚገርማችሁ እመቤታችን እንኳን የምትፈለገው ሴት የምትጠበቀው ሴት እርሷ እንደሆነች ስለማታውቅ ከተወለደች በኋላ እንደነሱ ከነሱ ጋር ያቺን ሴት ትፈልግ ነበር። ያቺ ሴት ተወላ በዳን እያለች ማለት ነው። ምክንያቱም እሷ እንደሆነች አንታቅ የኢሳይያስ መጽሐፍ ስታነብ ድንግል ትጠንሳለች፣ ወንድ ልጅ ትወልዳለች የሚለው ቃል ያንን ስታነብ ምንድን ነበር የምትለው በእውነት በዚህ በመከራ ውስጥ ባለንበት ዘመን ከልጅ ልጅ ተወልጄ አድንሃለሁ ያለውን ተስፋ የሚፈጽምባት ሴት ተገልጻት ከእርሷም ደርሼ ከእርሷ ስር ቁጭ ብዬ ማገልገል እንደሚገባኝ አገልግዬ ያችን ዓለም እንዲድን አምላክ እንዲወለድ ምክንያት የምትሆነውን ሴት እንደው ባገለገልኳት፣ ከእርሷ በረከትን ባገኘው፣ ይህንን እድል ባገኘው ነበር ስትል ነበሩ። እመቤታችን በራሱ ከእነርሱ እንዳንድ ሆና እመቤታችን ያችን ሴት ተጠብቅ ነበር። ግን ሴቷ ማን ነበረች? ማን ነበረች? አምላክ እንደ የምትወለው እመቤታችን ቅድስት ድንግል ማለት እሷ ነበረች። አዎ፣ አባቶቻችን ተስፋ እንዳይቆርጡ ታዲያ ምክንያቱም ዘመኑ አምስት ሺህ አምስት መቶ ዘመን ስለነበረ ያን ዘመን ክርስቶስ አይወለድም ያሉ ተስፋ እንዳይቆርጡ በተለያዩ ጊዜያት እግዚአብሔር እመቤታችንን በሚችሉት መጠን ይገልጽላቸው ነበር። ለምሳሌ ኦሪት ዘፍጥረት 28 12 ላይ ስታነቡ የምታገኙት ቃል አለ። አባታችን ያይቆም ወደ ሶሪያ ሲሄድ ሎዛ ከሚባል ቦታ ላይ ደርሶ ጊዜው መሽቶበት አንቀላፍቶ መንገድ ላይ እንደተኛ ይነግረናል። ያይቆም በዚህ በጨለማው ሰዓት ተኝቶ እግዚአብሔር ሌት የገለጸለት አንድ ታላቅ ምስጢር ነበር፤ ከሰማይ እስከ ምድር መሰላል ተዘርግቶ ከመሰላሉ ጫፍ ላይ ነው ተቀምጦ፣ በዚያው መሰላል ደግሞ ከላይ ወደ ታች የሚመላለሱ ቅዱሳን መላእክት ለያዕቆብ ገልጾለት ነበር። መቼም ከምድር እስከ ሰማይ የሚደርስ መሰላል ይኖራል ብላችሁ ታስባላችሁ? ይኖራል እንዴ? የለም፣ አይኖርም። ወደፊትም አይኖርም። ካሁን ከፊትም የለም። ያቺ መሰላል ግን የሰው ልጅ ጠርቦ የሚያቆማት ሰው የሚሰራት ሰው የሚወጣባት የሚወርድባት ተራ መሰላል ተራ እንጨት ወይም ከብረት የሰራ እየተሰራች አልነበረች። ያች መሰላል ማን ነበረኝ ደግሞ እስከ መሰላል ላይ ንጉስ ይቀመጣል እንዴ? የንጉስ መቀመጫ ምንድን ነው? ቤተ መንግስት ነው። ይሄ ግን ምስጢር ያለው ነበር። መሰላል የተባለችውን እመቤታችን ቅድስት ድንግል ማርያም በመሰላል እንደሚታወቀው ከላይ ያለውን ለማውረድ ግዴታ መሰላል እንጠቀማለን። ወደ ታችም ለመውረድ መሰላሉን ተጠቅመን ከላይ ወደ ታችም መውጣት መውረድ እንችላለን። መሰላል የተባለችው እመቤታችን ቅድስት ድንግል ማርያም በዚህ ምድር በፍዳ ነበር በሲሆን በታች በራጋን ተረግተን የምንኖረው ሰው ወደ ላይ እንድንወጣ ምክንያታችን እሷ ነው። አምላክ ራሱ ዝቅ አድርጎ ሰው ሁኖ ዓለምን እንዲያድን መውረጃው እሷ ነው። እኛ ወደ ላይ እንድናርግ አምላክ ዝቅ ብሎ እራሱን ለባህሪው የማይስማማ ሥጋን ሊዋል መሰላሉ እርሷ ነበር። ያ መሰላል ደግሞ ቅዱሳን መላእክት ያጀቡት ነበር። አዎ መላእክት የሚወጡበት የሚወርዱበት። እመቤታችን ቅድስት ድንግል ማርያም ክርስቶስን ስትወልድ መላእክት ከሰማይ ወደ ምድር ሰው ለሆነው ለአምላካችን ለጌታችን ለኢየሱስ ክርስቶስ ምስጋና ለማቅረብ መጥተዋል። ከዚህ ሰው ሆኖ ከእመቤታችን ተወልዶ በእቅፎ ያለው ፈጣሪ ደግሞ ከላይ እንዳለ ለማታየት ከምድር ወደ ሰማይ ደግሞ ወጥቶ አምላካችን እግዚአብሔርን እናመስግነዋል። ስለዚህ እቺ ምስጢር ምን ነበረች? ማረጋጋ ነበረ። እግዚአብሔር ለያዕቆብ ይህን ሲገልጽለት ይሄ ምስጢር ለእርሱ ተገልጾ ለሌሎቹም ደግሞ እመቤታችን እንደማትቀር እንደምትወለድ አምላክ እግዚአብሔር ማይሰማል ዙፋን አድርጎ እሷን ልክ መሰላሉ ላይ ንጉሱ እንደተቀመጠው በማኅፀኗ ክርስቶስ እንደሚጸነስ በውስጧ ዘጠኝ ወር አምስት ቀን እንደምትወስነው መላእክት የሰው ልጅ ከእግዚአብሔር ጋር ተጣልተዋል አያስፈልግም ብለው እንዳይቀሩ ክርስቶስ ሰው ሆኖ ወደዚህ ዓለም እንዲመጣ እመቤታችን መጀመሪያ ሰው ሁና እንደምትወለድ እግዚአብሔር የማጽናኛ ቃል ይሰጣቸው ነበር። የሚገርማቸው ወደኋላ ወደኋላ ግን ተስፋ እየቆረቱን መጥተው ነበር። በተለይ ነቢዩ ኢሳይያስ እንዲህ አቤት እግዚአብሔር ሆይ፣ ምን ነው በደላችን በዛ፣ መከራችን በዛ፣ ሰርቃችን እንደ መርገም ጨርቅ ሆነ፣ በሲኦን ውስጥ እንሰቃያለን። ምን አለ ለአንተ አይሳን ይቺ ሴት እስከምትወለድ እየጠበቅን እየኖርን ነው። አንተ እኮ ሁሉም አይሳን አምላክ ስለሆነ ምን አለ ሰማዩን ቀደም ትወርድ ብሎ ይናገር ነበር። በዚህ መልኩ ነው ለቤታችንም ይጠብቋል፣ ይፈልጓል መጀመሪያ እርሷ ተወልዳ ክርስቶስን እንድትወልድላቸው በጾም በጸሎት ካህናቱ በመስዋዕት ነቢያቱ በትንቢት ምእመናኑ በጸሎት እናቶች በእንባ የአምስት ሺህ አምስት መቶ ዘመኑ መከራ እንዲቆም ይቺ ሴት እመቤታችን ቅድስት ድንግል ማርያም እንድትወለድ ዓለም ይናፍቃት ነበር። አሁን ዓለም ይናፍቃት የነበረችውን ለዓለም ድነት ምክንያት የሆነችውን አለም ያለቀሰላትን እንድትገለጽ በተስፋ ይጠብቃት የነበረችውን እመቤት ነው ዛሬ ላይ ተራ ሰዎች ተራ ግለሰቦች ለክብሯ የማይመጠን እርሷ በሰው ልጅ ድህነት ውስጥ ቦታ እንደሌላት አድርገው ብዙ ሰዎች ሲሰጡ የምናያቸው ስለዚህች እመቤት ማለት እመቤታችን ቅድስት ድንግል ማርያም እኛ ብቻ አይደለም የምናከብራት አለም በሙሉ ሲያከብራት ሲፈልጋት የነበረች እመቤት ናት ማለት ነው ስለዚህ አጠር አድርገን ታሪኩን ጠቅለል አድርገን ነው የምናየው። በዚህ ጉዞ በዚህ መልኩ ስትለመን በቤታችን ስትፈለግ በሱባኤ ስትጠበቅ ኑራለች። ከዚህ በኋላ እግዚአብሔር ያው አምስት ሺ አምስት መቶ ዘመን ብሎ ስለተናገረ ቃሉን የሚያጥ አምላክ ስለሆነ ጊዜው እየደረሰ ሲመጣ የእርሷ አያቶች ቴክታና በጥሪቃ የሚባል ለነበሩ መጽሐፍ ነግረናል። እነዚህ በጣም እጅግ ባለስልጣ ናቸው። ከቤታቸው ምንም ያልጎደለ በጣም ባለሀብቶች ባለው ማህበረሰብ ዘንድ የሚከበሩ የሚፈሩ ነገር ግን ልጅ የሌላቸው በልጅ ምክንያት የሚቸገሩ ነበሩ። እነርሱ ተቸግረው እግዚአብሔር ለምነው ልጆች ወለዱ። ልጆች ከተወለዱ በኋላ አንድ ሁለት እያለ ሰባተኛዋ ስድስተኛዋ ልጅ ሄርሜላ ትባላለች። እርሷ እናታችን ቅድስት ድንግል ማርያም የወለደችውን ሀናን ወለደች። ከዚህ በኋላ በእንደ ሀገሩ ባህል እናታችን ሀናን ኢያቄም ለሚባል ከነገድ ይሁዳ ለተወለደ ሰው ሁለቱን አጋብተዋቸው በስርዓት እግዚአብሔር ተጋብተው ይኖሩ ነበር። ነገር ግን አንድ ችግር ገጠመው። ይህ ችግር ምን ነበር? ምክነት የሚባል መጋነል ነው። መቼም የሰው ልጅ ሁሉ ነገር ተሟልቶለት በዚህ ምድር አይኖርም። ሁሉ ተሟልቶልን የምንኖር የነበረው ገነት ነበረ። ያንን ተሟልቶልን የምንኖረውን ህይወት ግን ስላልመረጥ ነው ስላልፈለግ ነው የማይገባንም የማይጠበቅብን፣ ሌላ የሌላ ሀብት የሆነውን አምላክነት ፈልገን ያን ሁሉ በማጣታችን አሁን በዚህ ምድር ያለ ሰው ሁሉ ሙሉ አይሆን ፍጹም አይሆን ሀብት ቢኖረው ልጅ እንደምናየው እየጠፋ ነው። ልጅ አልተገኘም ግን ዛሬም ላይ በሀብት በንብረት በልጽጋችሁ ብዙ ነገር ኑሯችሁ ልጅ የምታጡ የሌላችሁ ካላችሁ ከሀና ተማሩ። ሀና እንዴት ልጅ እንዳገኘች ማለት ነው፣ በምን መልኩ እግዚአብሔር ስለቷን ሰምቶ ችግሯን እንደቀረፈላት ከዚህ ታሪክ መማር ማስተዋል ያስፈልጋል። ምክንያቱም የሰው ልጅ ሁሉ ነገር ሙሉ አይሆንለትም፣ ግን ያጣውን ነገር ደግሞ ማግኘት ይችላል። ማግኘት የሚችለው ደግሞ ወደ እግዚአብሔር ሲመጣ ነው። እንጂ በራሱ መንገዱ ወጥቶ ወርዶ ጥሮ ግሮ፣ ሁሉም በራሱ አቅም ብቻ ሁሉን አሟልቶ መኖር አይቻልም። በእግዚአብሔር ግን ሁሉም ሁሉም ምን ይላል? ይቻላል። ሁሉም ይቻላል። ስለዚህ ይሄ ነገር ገጠባቸው ካናና ያቂ በትዳራቸው ደስተኞች ናቸው። ተፋቀው ተከባብረው ተዋደው ለእቴ ወንድም የተላሙ ይኖራሉ። ሀብት አላቸው፣ ሌሎችን መርዳት ይችላሉ፣ ግን ልጅ ማግኘት አልቻሉ። የእነርሱን ልጅ አለማግኘት እነርሱን ብቻ ልጅ አለማግኘታቸው ብቻ ውስታቸውን ላአልጎዳቸው የማህበረሰቡ ሽሞት የማህበረሰቡ ለቀቤታ የህዝቡ ስድብ ግን አና ይመልት አደማት በሆነት አዳምናየዋን ለዚህ ዘር ተብለው የተሰጠውን ቃል ኪዳን ለእናንተ ያስቀረባችሁ የተረገማችሁ ብትሆኑ ነው ብለው ያሸማቅቋቸው ነው። ዛሬም ላይ እኮ እንደዚህ የምናደርጋቸው የጎደለባቸውን ከማገዝ በጎደሏቸው ከመድረስ ከመሙላት ይልቅ ብዙ የምናሸማቅቃቸው በጣም ብዙዎች ይኖራሉ። በችግራቸው የምንሳለቅባቸው፣ በችግራቸው የምናፌዝባቸው በማጣራቸው የምንቀለደባቸው እንደ ተራ የምንቆጥራቸው ብዙዎች ይኖራሉ። ግን እግዚአብሔር ሐናን እንዴት እንዳደረገ ታያላችሁ። እመቤታችንን የወለደች ሐናት እንዲህ አይነት ነገር ገጥሟት ነበር። አንቺ የማትወልጅ የበጎ ዘር ተወልደሻል፣ ግን የማትወልጅ እያሉ እስከዚህ አይነት ጸያፍ ቃል ይናገሯት ነበር። ጡቶችሽ የደረቁ ደረቅ፣ የተረገምሽ ይሏት ነበር። ግን መርገምን የምታጠባለች ግን በውስጧ ነበረው ታ የሚረግሙትን መርገማቸውን የምታስለቀፍ መርገምን ማስወገድ የምትችል መርገምን የሚያስወግደው ክርስቶስን መውለድ የምትችል መርገምን የምታረቅ መቤት ግን በውስጣቸው ነበረው። የሰው እርግማን ምንም አይደለም፣ እግዚአብሔር አይርገም በእውነት። ስለዚህ በዚህ ምክንያት እየኖሩ መጨረሻ ላይ ይሄ ሁሉ ሽሙጡ ሲያስቸግራቸው በተለይ አንድ ችግር ነበር። በብሉይ ኪዳን አንድ የተሰራ አስጨናቂ ስርዓት ነበር። ያ ስርዓት ምንድን ነው? መካኖች የሆኑ ሰዎች ወደ ቤተ እግዚአብሔር መጥተው ከመሥዋዕቱ የተረፈውን ምግብ መመገብ አይችሉም ነበር። ሀና የጎዳን የማህበረሰቡ ስድብ ሳይሆን ከቤተ እግዚአብሔር መጥታ እንደ ማንኛውም ምዕመን ከእግዚአብሔር የሚሰጠውን ያለን የበረከት ምግብ ማግኘት አለመቻሏ ግን ያ ቆጫት ነ ከዓለም የሚመጣው ማንኛውም አስጨናቂ የሚሆን ስልብ የሚሆን መቀፌታ የሚሆን የሰዎች ፌዝ የሚሆን በሰዎችና በሴጣል የሚመጣው ነገር በሙሉ ሊያስጨንቀን አይገባም። ብቻ ግን ከእግዚአብሔር በረከት እንዳናጣ መጠንቀቅ ያስፈልግ። የሚያሳዝነው ከእግዚአብሔር በረከት እንስላጣ። ሐና በጣም ያስቆጫት ያሳዝናት ይሄ ነበረ። በእውነት እግዚአብሔር አበቦችን እንዲያብቡ ወፎች ወፎች እንቁላል ጥለው እንዲቀፈቅፉ፣ ሌሎችም ሌሎችን እንስሳት እንዲወዱ፣ እንዲዋለዱ የአዳም ዘር ዘር እየተካ እንዲቀጥል ያደረግ እግዚአብሔር በእውነት ይሄንን ያደረግህ ፈጣሪ ስትሆን እኔን እንደው ከግዳ ፈጥረኛ አይደለ የሚል ለሰስ ያለ ምሬት ያልተሞላበት ነገር ግን እግዚአብሔር ማድረግ እንደሚችል አድራጊነቱን በማመን ጸሎት አቀረበ። ይሄን የሰው ልጅ ጸሎት እንዲህ ነው። ወደ እግዚአብሔር ቀርቦ ችግርን እንደሚፈታ ችግርን እንደሚያስወግድ ከሰዎች በላይ የሆነ አምላክ እንደምንም ማሰብ ያስፈልጋል። እግዚአብሔር ደግሞ የማያሳፍር አምላክ ነውና በምስራተ መልአክ አማካኝነት እመቤታችን ቅድስት ድንግል ማርያምን ለነሐሴ ሰባት ቀን እንድትጸነስ ሆነች። ታሪኩን ጥቅል ያደረኩላችሁ ስለሆነ እመቤታችን ተጸነሰች ከተጸነሰች በኋላ በውስጥ ባህና ማይፀር ውስጥ ያለችው ህፃን በዓለም እንዳሉት እንደ ዓለማውያን ህፃናት አልነበረች። ማን ነበረች? አምላክን መውለድ የምትችል በዓለም ያለው ጨለማ የሚጠፋባት የሚገረሰስባት፣ የሚወገድባት ነበር። ነቢያት ያላስወገዱት ጨለማ፣ አበው ያላስወገዱት ጨለማ አባቶች ጸልየው አንብተው መስዋዕት ሰውተው ጸልየው ያላስወገዱት ከዳብሎስ የመጣ ያንን ጽሩ ጨለማ ማስወገድ የምትችልም በቤት ነው። ስለዚህ እቺ መቤት ደግሞ በመሀይ በማህፀን ውስጥ እያለች ሥራ መስራት ጀምራለች። በማህፀን ውስጥ በሐና ውስጥ እያለች አንዲት በርሴባ የምትባል ዓይነ ስውር ከስተ ነበረቻት ወጥታ ያ የሐና ማህፀን ስትዳስሳት ሆኗል። እንደዚህ ስትዳሰስ ከዳሰሰች በኋላ ዓይኗን ብትነካው ዓይኗ አበራ። በእውነት ይህንን ማድረግ የምትችል እመቤት ናት ያለችን እና እልልላችሁ እግዚአብሔር እመቤታችን የመዳናችን ምክንያት ናት ብለን ስንናገር ከተወለደች በኋላ ገና ሳትወለድ ነው ማዳን የጀመረች። ገና ሳትወለድ ከዚህ በኋላ ይሄ ተአምር ለሰዎች ደስ የሚያሰኝ ወይስ የሚያስከፋ ነው? የሚያስከፋ ነው እንዴ? አይነ ስንጉርን መብራት ያስከፋል? ለምጻምን ማንጻት ያስከፋል? የሞትን ማስነሳት ያስከፋል? ለሰው ልጅ ያው መቼም አሉታዊ ምላሽ ምንም ማትመልሱልኝ እርግጠኛ ነኝ። ግን በዛ እዛ ወደነበሩ ሰዎች ከፋቸው። የበርሴባይን መብራት አስከፋቸው የሳሙና እስከ ሞት መነሳት አስከፋቸው። እነሱ የሚያስቡት ምንድነው? የሚጠብቁት ተስፋ ተፈጽሞ ዓለም እንዲድን ሳይሆን በዛን ዘመን የነበሩት ተቀበደና ለቸርና ሰውን ያቺ በማኅፀን ውስጥ ያለችው ልጅ ተወልዳ እንደ ዳዊት መነሶ ነው ቀጥቅጣላት ገዛቸው ነበር ያስቡ ነበር ከዚህ በኋላ የተባለው ደርሶ እመቤታችን ቅድስት ድንግል ማርያም ልትወልድ ስትል ይገርማችሁ ከሀገሯ ከእናት አባቶቿ ሀገር ከምድረ እስራኤል መወለድ እንዳትችል ሐናና ኢያቄምን ከምድረ እስራኤል አሳደሏቸው። በጊዜ የነበሩ አመሰግ ነው የዳግመን ዳግማዊት ሔዋን ሁለተኛው ሔዋን ናት ብለን ስንናገር ሔዋን ሆና ስደት የጀመረችው እመቤታችን ከተወለደች በኋላ አይደለም። ክርስቶስን ይዛል ገና ስትጸነስ ጀምሮ ነው የተሰደደች። ገና ስትጸነስ ስትጸነስ ተሰደደች። ሞት እንኳን ሬሳዋ ሊቃጠል ብዙ መከራ ደርሶበታል። አይደለም በእውነት እንደ እመቤታችን ያለ በምድራችን መከራ የደረሰበት ገና ስትጸነስ፣ ከተጸነሰች በኋላ ቤተመቅደስ አስተዋታ በምድር የእስራኤል ክርስቶስን በሚያሳልፉበት ጊዜ ብዙ ሀዘኖች በውስጧ ነበሩ። ሲሰቀል መከራ ደርሶባታል። በኋላ በዮሐንስ ቤት የእርሱ እናት የት ናት እየተባለች እየተፈለገች በመከራ ውስጥ ነበረ። ሞታ እንኳን እንደምታቆም ሬሳዋን ሳይቀር እናቃጠላት ብሎ አሳድረዋታል አይደለም። እኛም ምናከብሮ እስከዚህ ድረስ መስዋዕትነት የከፈለች በሔዋን በደል ምክንያት ሙሉ የሔዋንን በደል ተሸክማ መከራ የተቀበለች አስለች ነው በውል ይህንን ማስተዋል ያስፈልጋል። ቀላል አይደለም። ተጸንሳ ከሀገሯ መወለድ አልችል ብላ ከእስራኤል ተሰዳ ሊባኖስ ከሚባል አገር ዛሬ ሊባኖስ ብለን የምንጠራው ሀገር ላይ ነው እመቤታችን የተወለደች። ለዛም ነው አሁን ላይ በየቤታችን እንደምታውቁት ዳስ ጥለን ውጭ የምንወጣ የሞቀ የደመቀ ቤታችንን ጥለን ውጭ ላይ ዳስ የምንጥለው እመቤታችን ቅድስት ድንግል ማርያም ከሞቀው ከደመቀው ከእናት አባቷ ቤት መወለድ ስላልቻለች ነው። በዛም ቦታ ምግብም ስለሌለ፣ ምክንያቱም ከማህበረሰቡ ዘንድ እንዳይጠላጠሉ ማህበረሰቡ የእነርሱ ተልኮ ሊፈጽምብን ሊገለንስ ብሎ ስላሰቡ ተራራ ላይ ነው የተቀመጡ። ስለዚህ ምግብ የለም፣ እንጀራ የለም፣ ቂጣ የለም። ለፍሮ ነበር፣ ቆሎ ነበር ምግባቸው። ይህንን እያሰቡን የምናገራል። ስለዚህ ሰሎሞን ምላለ እህቴ፣ ሙሽራዬ ወይ ከየት ነው ያለ? ከየት ነው ያለ? ከሊባኖስ ምላለ የተወለደች የት ስለሆነ ሊባኖስ ተራራ። ስለዚህ በዚህ ዕለት የዓለም መድኃኒት የሆነውን ክርስቶስን መውለድ የቻለችው ቅድስት ድንግል ማርያም ለቢያት ጠብቋት የነበረችው በተስፋ ዓለም ሲጠብቃት የነበረችን እመቤት የተወለደችበት ፀሐዩ እንዲወጣ መጀመሪያ ሰማያ የተገለጸችበት ፀሐይዋ እንድትገባ ምስራቅ የተባለችው አቅጣጫ እመቤታችን የተገለጸችበት የታየችበት ዕለት ስለሆነ የኔን ታላቅ የድኅነታችን መጀመሪያ ስለሆነ በደስታ ልናከብረው ይገባል። የእመቤታችን የቅድስት ድንግል ማርያም ረድኤት እና በረከት በሁላችን ላይ ይደረግ።